ም እናንተ ሃሌሉያ! ለዚህ ጌታ ክብር። አሁን ደግሞ ከእህታችን ምስክርነትን እንሰማለን። ጌታ ምን እንዳደረገላት በባሪያ በኩል አልፎ፣ ስምሽን ኬት እንደመጣሽ ጌታ ድንቅ ነገር እንዳደረገልሽ ስሜ ዳች ላ ይባላሉ ሰፈሌ እ መጀመሪያ ጋር ዳዲ ቃል ሲናገር ሁሌ የሚናገረው ቃል ነው። ይሄን ግን ብዙ ጊዜ መሰክራለሁ እያልኩ ወደ ሀላ የቀረሁት ነገር ነው። ይቅርታ እያደረጋችሁ በእግዚአብሔር ይቅርታ እየጠየኩ ነው። በዚሽ ነበር የተጻፈ እንትን ጉባኤ ላይ ጆሮ አድርጎ እና ሲልኩን ሲሙ የሚሰሙት ነገር አለ። በዚሽ ነበር

እንደ አማኝ ሰው የሚነገረውን ቃል ዝም ብላችሁ አመን ብላችሁ፣ ኢየሱስ ጌታ፣ አሜን። መጽሐፍ ስናገር ከነብይ አፍ ቃል አይጠፋም። አሜን፣ አሜን። ዛሬም የሚሰራ የእግዚአብሔር ቃል አለ። አሜን። ስለዚህ የእግዚአብሔር ሰው የተናገረውን ቃል እጅን፣ ትንሿን ስልክ የተኛውን ስልክ ይሁን አንተ በጆሮ ላይ አርግ ሲባል እንደሞኝነት ልትቆጥረው ትችላለህ። ነገር ግን በእምነት ይህንን ዝልቅ ወሰድኩኝ ጆሮ ላደረግኩ የምትሰሙት ነገር አለ። ከመስማት አልፋ እቺ እህት በፊታችሁ ቆማ አቀፍ ያለው እያለች ነው። የሚያምን አለ ወይ? እንዲህ ልበላ በዚህ ምስክርነት እንዲህ ብዬ ልተንብያ። ዛሬ ለረዥም ዘመን ስትሰማ የቆየው ስነገር የቆየውን ነገር ከዚህ ስትወጣ አቅፈ ትገባ

የዛን ቀን ቃሉ ታተመላት። ዛሬ ለብዙዎች የእግዚአብሔር ቃል ይታተማ ይታተማ። የምታይ አካላዊ በረከትን ይዞ የሚሄዱ ሰዎች የምታይ የተገለጠ በእጅ የሚታሰስ በአይን የምታይ ሰው ሁሉ የሚገረመበት በረከት ዛሬ በእጅ ላይ ይግባ። ዛሬ በእጅሽ ላይ ይግባ። ከአንድ ሰ ሚያን ይበልሽ ከአንድ ሰ ሚያን

ለሚቻለው ንጉስ ከፍ ያለ ጭጨቸውግሞ እኔ የጠበኩት በሌላ በኩል እግዚአብሔር የሰራም ደሞ በሌላ በ እኛምንጠብቆ በሌላ እ ይሰራ በሌላ እኔ የጠበኩት በባለቤቴ በኩል ነበር። ልጃለኝ በል የሆነ እርዳታ ተብሎ ተመዝግቦ ነበር። እሱን ጭራሽ ስቤ ላ ይመጣል ብዬ የሚጠብቆ በባ በኩል ነበር ግን በመጠበት በእዛ በኩል ነው እኔ በጠበኩበት ሳይሆን እሱ በጠበቀበት። ለሂ- ለጉባኤ ደግሞ ይሄን ነገር የሚናገር፣ እናንተ በሚጠብቁ ሳይሆን እናንተ ባልጠበቃችሁበት መንገድ እግዚአብሔር ስራቸውን ይሠራል። እኔ ባልጠበኩበት መንገድ ለእኔ ሥራ ይሆነልኝ የቆረጥኩበት ሰው ነበር። ሰው ብዙ ሰው ሊታውቁት ይችላላችሁ። እዚህ ጋር ትንሽ ነገር ነው እዚህ ጋር የሚሰራው እግዚአብሔር ግን ከፍ በገባበት ቁጡር መፍትሄ አለ ስላለ።

በማለት ከዛ ነገር ሰለም ሳማንቆት ልክ ከሳምንት በኋላ ምግብና ውሃ ስጠጣ ምግብ እየተነሳ በኋላ እንደገና ድጋሚ

መጨረሻ አካባቢ ውሃና ዘይት አለ። ውሃና ዘይት የያዙ ቃል አወጣሉ አውጫሉ ያን ውሃን ገዛሁት። የገዛሁትን ውሃ መጨረሻ ላይ የተኛው በሽታ የተኛው ሲያወጅ ያንን ኖርማል ምንም ተነስቶ አመን ሙሉ በሙሉ ተፈወስኩ። ከዛም በኋላ ወደዚህ በጣም በፊትም በጣም እግዚአብሔር ሰው ወደው ወደዚህ መከታተል ጀመርኩኝ። እግዚአብሔር ዘመኑን ባርከው እግዚአብሔር ሰው ብዙ ምንም ወጻለኝ አንዳው ለምን ለምን ነው ያንከባለ ነበር። ያንጻለኝ በመንፈሳዊ በኩል ሰው በቃ እሱ ሰው ወድቆ ሳይሆን አገልግሎም ሰርቶ ብዙ ሰው ነበረ፣ ከቤት ከውጭ ብዙ ሰው ያወራ ነበረ። ግን ሰው የሚያየው ሌላ፣ እግዚአብሔር የሚያየው ሌላ። ደካማ ናችሁ ሰው ካላችሁ ከሰው ፊት ደካማ ናችሁ፣ እንጂ በእግዚአብሔር ቤት ብርቱ ናችሁ። ደካማ ያላችሁ እናንተ ያላያችሁ ሰውም ያላየ እግዚአብሔር ደግሞ ያላየ ያየ ነገር አለ በህይወታችሁ ላይ እግዚአብሔር ኃይልን በጣም አድሷል። ቅባ በቅባትን ኃይል አግኝቻለሁ። እግዚአብሔር ሰው በብዙ ነገር እግዚአብሔር ሰው ጸልዮልኛ በጣም ተባርከለው ከዛ አልፎ ደግሞ በትዳር በኩል አንድ ጀኛ ነበረች። ወደ ዱባይ ሄዳ እመጣለሁ ያለች ምን ያለች ሌላ ሰው ነው ያዘች። ልክ እሷን እየጠበኩ ብዙ አመት ቆይቻለሁ። እንግዲህ አራት አመት ሆኗል። እሷ እኔን እየዋሸች ምን ያለች በብዙ ነገር ተጎድታለች። በብዙ ነገር ተማታለች። እኔን ያታለለች ሌላ ያዘች። ያ ሌላው ነው ያዘች እቹ ሞተር ተገንብቶ ማለት ነው። ሌላው እንደዚህ መሀል ላይ ጣልቃ ገብቶ ያን ሆነ ማረጃ ሲያደርስ ነበር። ያ ሰው እዚህ በጎን ውሃ ቆጣሪ ተፋንጀ ተፈጠረ፣ ኦፕራሽን ተደረገ። እኔ ምንም ዝም ብዬ ጌታው፣ አንተ ከኔ ጋር እንዳለ ምልክቱን ብቻ አሳይ በእነዚህ ሰዎች ይችላል። ዝም አልኩ እና እግዚአብሔር ልክ እንደተናገርኩት ኃይሉን ሲያሳይ ነበር ከእኔ ጋር እንዳለ ኃይሉን ሲያሳያቸው ነበር። ከዛም በኋላ ተሸነፉ እና ያንኑ ራሱ ትቻለ ዝም ብዬ ነው መሰለኝ በጣም እንትን ነበረና አንድ ቀን የተሻለ ነገር እግዚአብሔር አይተወላል። የተሻለ ነገር እግዚአብሔር አይተወላችኋል እያለ መልዕክቱን ሲያስተላልፍ ነበር። በአንድ ነገር ላይ አንድ ነገር እንዴ ካላችሁ፣ አንድ ነገር ቁጭ ብላችሁ አለቀም ብላችሁ በዛ ቦታ ላይ አትታገሉ፣ እግዚአብሔር የተሻለ ነገር አይተወላል እያለ ነበርና ልክ መጣና መልዕክቱ በእኔ ላይ ነገር ላይ ነው መሰለኝ እስካሁን የታገልኩት ልክ እንድ እሱን እንደሰማሁ ደርኩኝ። እግዚአብሔር ደግሞ በጣም የተባረከች ሴት ላይ አገናኘ አጋባት። እስካሁን ድረስ እግዚአብሔር ይመስገን ከሀሳብ ከጭንቀት፣ ከምሩ ከሁሉ ነገር ነፃ ሆኜ እግዚአብሔር ይመስገን። ሰማይ ክፍት ነው። በኃይል ቤታ እየረዳኝ ነው። በእግዚአብሔር ሰው በፍሮፌት በኩል እግዚአብሔር ብዙ ነገር አድርጎን ኛ ጣልዮ ይሄንን ማጎናጸፍ የሰጠኝ ነበረ ነበር። ልክ እሱ ይሄንን ማጎናጸፍ የሰጠኝ በጣም ብዙ ኃይል ነው ያገኘሁት። በጣም እኔ ራሴ በቃ ከአሁን በኋላ ልጄ ነበርኩ፣ ተስፋ ጎልቼ ነበርኩ። እግዚአብሔር ግን ኃይልን አደሰልኝ፣ ኃይል ጨምረልኝ፣ ሞገስ ሆነልኝ፣ ሰው አደረገልኝ። ትናንትና ወድቋል፣ ሞቷል፣ ሰው አይሆንም፣ ወደኋላ ቀርቷል ባሉ ባውሩ ሰዎች ፊት እግዚአብሔር ኃይሉን ጨምሮልኛል፣ ሰው አድርገውልኛል። ስትመጡ ከእግዚአብሔር ሰው አፍ ከአንደበቱ የሚወጣውን ቃል በእምነት ተቀበሉ። ስንቀበል በብልጠት አይደለም በሞኝነት ተቀበሉ። እግዚአብሔር ሰውን እግዚአብሔር ይባሉ ሲያስተምር ከልቡ ከልቡ ነው የሚያስተምረው። የሰው ልጅ ሰው ልጅ እንዲፈወስ የሰው ልጅ ከታሰረበት እንዲፈታ ያስተምራል፣ ከልቡ ነው የሚያስተምረው። ስለዚህ በሞኝነት ተቀበሉ። እግዚአብሔር ሰው ከመጣው ቃል በእምነት ተቀበሉ ስትመጡ ከዛ ከቤታችሁ ስትመጡ በእምነት በቃ ዛሬ ተፈውሽ ይላል ነገሬ ይፋታል እያላችሁ እግዚአብሔር ባድራሻችሁ ላይ ያገኛል። ጌታ ማመስገን ለምን ይገባል? ሰው ከጸለየ በኋላ በውሃው ላይ ከጸለይ በኋላ ያን ውሃ ከተጠቀምኩ በኋላ በሽታ የሚባል ነገር የለም። አሁን እስከ መጻም ስለዚህ፣ አሁን ይሄንን ሚዲያ ይሄንን ምስክርነት እየሰሙ ያሉ በዓለም አቀፍ ዙሪያ ላይ ያሉ እነዚህ አይነት ችግር በሽታ ጥንቀት ውስጥ ያሉ ሰዎች አሉ እና ለነዚህ ሰዎችን እዚህ ቦታ ደግሞ በተመሳሳይ ኬዝ ደግሞ የመጡ ሰዎች ሊኖሩ ስለሚችሉ ለነዚህ ሰዎች ምን አይነት መልእክት ታስተላልፋለህ? ምን ስላል መልእክት ያስተላልፈው ኑ በሩቅ ላይ ሆናችሁ በጆሮ እየሰማችሁ ቆይታችኋል። አሁን መታችሁ በአይን ተመልከቱ። በአይናችሁ እ ለእግዚአብሔር ሰው በፕሮፌት ከሚወጣው ከአንደበቱ ከሚወጣው ቃል ላይ ተፈወሱ። ብዙ ነገር የእግዚአብሔር ኃይል አለ እዚህ ቤት ላይ። የእግዚአብሔር ግርማ ሞገስ አለ እዚህ ቤት ላይ። እንኳን ስማችሁን ጠርቶ ባነሳችሁ እንኳን መነት ነው እነዚህ ነው የምላችሁ በተቀመጣችሁበት ቦታ እንኳን ተፈውሱ አትሁት ትሄዳላችሁ። እግዚአብሔር ትልቅ ነገር አድርጓል እና በእምነት ነው። እግዚአብሔር እዚህ ቤት አለ። በጣም በኃይል እየሰራ ነው። በተለያየ በዘማሪዎች በተለያየ በኩል እግዚአብሔር በጣም ትልቅ ነገር እየሰራ ነው። ሌላ እድል ስለሌለ አንዱ የሆነች የመጣችው ማለት እንዳተላለ በጣም እዚህ ቤት ላይ የሚዘምሩ በገና የሚደረድሩ በጣም የሚጨምሩ ልጆች አሉ። እግዚአብሔር ሰውን እግዚአብሔር ያሳያል፣ ገራሪ ሌላ ሌላ ልጆችንም ያሳያል። በጣም የሚጨምሩ ልጆች አሉ። በርቱ፣ እግዚአብሔር ከእናንተ ጋር ነው እላለሁ። ለጌታ ክብር ይሁን። ጨርጮ ጌታ ጌታ በረከት ከአንተ ጋር ይሁን። ተባረክልኝ። በሌላ ምስክርነት ተመልሰን እንገናኛለን። በበለጠ ምስክርነት እንገ ተባረክ አጫውቼው

ግን ከእዛ ቁጥቁጥ ከብዙም ጥቅቁት እንመሰክራለን። እግዚአብሔር ያደረገልን ነገር እንደ እኛም እግዚአብሔር አንድ ቀን መክሰል የፕሮግራም ነበረ። እዚህ ቢል ዳርግ መድረክ ላይ እያገለገለ ነበረ እና የእኔ ሥራ ከኋላ በኩል በሶስተኛው ዞሮ ወንበር ተቀልቼ ነበረ። እግዚአብሔር ሰው እያገለገለ እያገለገለ ትምህርታዊ ፕሮግራም ጀመረ። ትምህርታዊ አገልግሎት እና ከጀመረ በኋላ ከእኔ ፊት ለፊት ያለው ሰው ላይ የሆነ ሶፍት እየያዘውና እሱ ላቡን የተጠቀሙበትን ሶፍት እንደዚህ ወረወረ። በዚህ ሳምንት ታምር ይሆናል፣ ታምር ይሆናል እያለ ሶፍትን ስወረወር አሜን እያልኩና በአየር ላይ ወሰድ። ሶፍቱን ለሌላ ሰው የተወረወረው ሌላ ሰው ነው የተወረወረ እኔ ግን በመለስ አመን ብዬ የፈለኩትን አገኝቻለሁ ብዬ ሶፍቱን ያዝኩት። ከዛ በቃ ዳዲ በቲም ታው አገልግሎት ብዙ እያገለገለ ነበር። እኔ ግን በቃ የፈለኩትን አገኝቻለሁ ውስጥ በቃ ደስ ብለ በቃ ይዣለሁ። አያም ወደ ቤቴ የገባው የገባውን በኋላ በቦርሳዬ ውስጥ ያዝኩት። ከያዝኩት በኋላ በቃ ደስ እያለኝ ነበረ። ከዛ መክሰኞ ወልኩ፣ ሮብ አለፈ፣ ሐሙስ አለፈ፣ አርብ ቀን

እያለን እኔ ዝም ብዬ ቁጭ አልኩትና ብሩንም ሶፍቱንም ኬስ ውስጥ ጨመሩ። ከዛ ስልክን ዝም ብዬ እየጎረጎርኩ ነበረ። ከኋላችን እኛ ጀርባ ስተን ነው የተቀመጥ ነው። ከኋላችን የሆነ ጋራዥ ነው የሚሰሩት እና መንገዱ ማለት ቦቶ ልበል አልሆነ የሆነ እንትን ነበረ ከኋላችን። ለካ ጋራዥ የሚሰሩት ጋር ትልቁ ሲኖድራ መኪና ነበረ፣ እና ከነሱ አመለጣቸው እየሰሩ ከእነሱ አመለጣና ወደ እኛ ላይ ቤታችሁ ቤታችን እኛ የገበነው የሆነ ሸራ ነገር ነው የተሰራ። ከዛ ቤታችን ልቃ ጥብሎ እየመጣ ነው እኛ ላይ ፊት ለፊት ያሉ ሰዎች አረ መጣባችሁ መጣባችሁ መጣባችሁ ብሎ ጩኸቱን አናው። እኛ ግን ምንም ትዛላልን፣ አይነም ቁጭ ብዬ ምሳ እስከምደርስ እየሰራች ስለነበረ ቁጭ ብዬ ስልኬን እየሆነ፣ ከዛ እኛ ለቃ ብሎ መኪናው እየተንደራደረን መጣ መጣነ ቤታችንን እንዳለ ገለበጠ። ቤታችንን ረግቶ አይደል? በሰዓቱ ከእኛ ጋራ ምግብ እየበሉም ያሉ አሉ፣ ብዙዎች አሉ። ከኔ ጋር አብረ የወጣች ጓደኛም ነበረች፣ ግን እሷ አጠገበ የነበረችው በሰዓቱ በቀጠፋች። እዲ ብቻ አይቀረ ሰው ሁሉ በቶ ተገለግጧል። ምኑ የሚገርም ነገር እሳት ማብራት የተወጠረ በእሱ ነው እን ከሳሌ ለቡና ያዘጋጁ ብዙ ነገር፣ የመኪና አደጋ ብቻ ዘ ብዙ ነገር ነበረ። እኔ ግን በዛ ውስጥ ምንም አልነከኝም። ብዙዎች ቆስሉ ወደ ሆስፒታል የተለያየ ቦታ ሲሄዱ እኔ ግን ለዛ መካከል ምንም አልነከኝም በሰላም ወጥጠው እግዚአብሔር ነው ብጨብጨሎች አለ የእግዚአብሔር ሰው እያገለገለ የተጠቀመው ሶፍት ለሌላ ሰው የወረወረው ቀማች ይህንን ሶፍት ቀምታ አሜን ብላ ሄዳ ጠላት ካዘጋጀ ወጥመድ ካመለጠች አንተ እዚህ ቦታ ላይ አለ። አንተ እዚህ ቦታ ላይ አለ። ዛሬ እንደዚህ ብዬ ሊተምያ እንደዚህ ብዬ ላውጅ በህይወት ይላል። ዛሬ ጠላት ካቀነባብረው ከተኛው ጥንበት ማምለጥ ይሆንልና አሜን። ዛሬ ለሆነ ሰው ግን ማምለጥ ይሆናል። አሜን ዛሬ በዚህ ቤት የሚነገረው ቃል በሙሉ በሕይወት ለአካል ይለብሳ አሜን አዳ አካል ይለብሳ አሜን። ከተቀነባበረው ቅልብር የሚያመልጡ ሰዎች አሜን። ጠላት ካዘጋጀው ወጥመድ የሚያመልጡ ሰዎች አሜን። ዛሬ በመላው ዓለም ላይ ይህንን ድምጽ እየሰሙ ላለ ሁሉ በዚህ ሰዓት በዚህ ደቂቃ፣ ከነገ ሰኞም ጀምሮ ቤተኛም እንቅስቃሴ ቦታ ላይ ጣላት ያዘጋጀው የተኛው የጠላትን ፍጥረት ከዚህ ሰዓት ጀምሮ በኢየሱስም ገጥመና፣ አሜን። በኢየሱስም ከልከለና፣ አሜን። ፍጥረት በኢየሱስም አስረና፣ አሜን። ፍጥነት ፍጥረት አስረና። ከዛሬ ቀን ጀምሮ የሚረዳችሁ የእግዚአብሔር ልጅ ላይ ተዘርጉታ፣ አሜን። ሰው አመን ብሎ ይከበር፣ አሜን። ብሎ ይከበር፣ አሜን። ከዛሬ ቀን ጀምሮ በዚህ ምስክርነት ቤቴ ምንም አይሆንም፣ አሜን። ምንም አይሆንም። ልብረት ታውቃለህ፣ እግዚአብሔር ቀድሞ አንድ ሰው እግዚአብሔር ቀደመልኝ። አምነህ በእምነት እግዚአብሔር ቀድሞልኛ አልበለ ሃሌሉያ። ይጨምጨም ለጌታ ክብር ይሁንላት። ኢየሱስ ጌታ እሺ ሽ እና ከዛ በኋላ ሰዎቹ እኔን ያምኑኝ አልቻሉም በጭራሹ። በዛው ውስጥ አልነበርሽም ቢሆን እንኳን ትንሽ ነገር አይነካሽ፣ ምንም ምክንያት